ስሜ ዶክተር አህመድ ባቡ በአበበሽ ጎበና የእናቶችና ህጻናት ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም እና በሆስፒታሉ ሜዲካል ዳይሬክተር ነኝ። መካንነት ማለት እንግዲህ ጥንዶች ያለምንም የወሊድ መቆጣጠሪያ መንገድ ከአንድ ዓመት ያህል በቂ የሆነ ግንኙነት አድርገው መጸነስ አልችል ስትል መካንነት አለን እንላለን። ይህ ብዙ ጊዜ እድሜያቸው ከሰላሳ አምስት አመት በታች ላሉ ሲሆን እድሜያቸው ግን ከሰላሳ አምስት አመት በላይ ለሆኑ ሰዎች ወይም ደግሞ ጥንዶች ስድስት ወር ጊዜ ውስጥ ሞክረው በቂ የሆነ ግንኙነት አድርገው ያለምንም የወሊድ መቆጣጠሪያ መጸነስ ሳይችሉ ሲቀሩ መካንነት አለ ብለን እናወራለን ማለት ነው። መካንነት የሚከሰተው በሁለት ጥንዶች ላይም በሴት ላይም በወንድም ላይ ሊሆን የሚችልበት ሁኔታ ነው ያለው። ስለዚህ ምክንያቶችም ሴት ላይም ወንድ ላይም ብለን በምናይበት ጊዜ የተለያየ ነው የሚሆነው። ሁለቱም ለመካንነት ኮንትሪቢዩት የሚያደርጉት ሀምሳ ሀምሳ ፐርሰንት አካባቢ ነው። ሴትም ወንድም መካን ሊሆኑ የሚችልበት ሁኔታ አለ። አንዳንዴ ሴትም በተወሰነ መንገድ የመውለድ ችሎታዋ ዝቅ ያለ ይሆንና ወንድ ፖቴንሻል የተሻለ የሆነና የሚያረግዙበት ሁኔታ አለ። አንዳንድ ደግሞ ወንድ ደከም ይልና ሴት በጣም ፖቴንሻል የማርገዝ ኃይል ይኖራትና ምንም እንኳን የተወሰነ ድክመት ቢኖርም ያረግዙበት ሁኔታ ነው ያለው። ስለዚህ መካንነት ከሁለቱም ሊመጣ የሚችልበት ሁኔታ ነው ያለው ማለት ነው። እንደዚህ በምናይበት ጊዜ መካንነት የሴትም ሊሆን ይችላል፣ የወንድም ሊሆን ይችላል ማለት ነው። ሶ ምክንያቶቹም ሴት ላይና ወንድ የተለያዩ ነው የሚሆኑት። ሶ ምክንያቶቹን ለማየት ስንሞክር ሴት ለጸነስ የማችልበት ምክንያት ከኖርማል ፊዚዮሎጂ አንጻር ወስደን ማየት ይገባናል። አንድ ሴት ለማርገዝ ኖርማል የሆነ የሃይፖተላመስ ፒቱታሪ ኦቫሪያን አክሲስ የምንለው የሆርሞን መዋቅር መኖር አለበት። የሃይፖተላመስ ፒቱታሪ ኦቫሪያን አክሲስ የሚባል ይሄ መዋቅር በትክክል ሲንክሮናይዝ አድርጎ ወይም ደግሞ በትክክል ሲሰራልን ጊዜውን ጠብቃ የእንቁላል ማዘጋጀትና መለቀቅ ትችላለች ማለት ነው። ስለዚህ አንዱ ሲንክሮናይዝድ የሆነ የሃይፖታላመስ ፒቱታሪ አክሲስ መኖር ሲሆን ይህ ችግር ላይ ሲወርቅ ማርገዝ አለመቻል ይመጣል ማለት ነው። ሁለተኛ አንዳንዴ ሴቶች እንቁላል እንኳን አዘጋጅተው እንኳ ቢሆንም የተዘጋጀው እንቁላል አለመለቀቅ፣ ቀኑን ጠብቆ አለመለቀቅ ምን የምንለ ነው ኦቫሪያን ኦቨላቶሪ ዲስፋንክሽን የምንለው ማለት ነው። እንቁላል ይዘጋጃል ግን አይለቀቅም። እነዚህ ሰዎች ማርገዝ የማይችሉበት ሁኔታ ነው። የተለያየ ሜዲካል ችግሮች ለዚህ ሊቀጥሉ ይችላሉ። ለምሳሌ ከእንቅርት ጋር ተያይዞ የሚመጣ ችግር፣ ከፕሮላክቲን ከሚባል ሆርሞን ጋር የሚመጣ ችግር፣ ክብደት ከመጨመር ጋር ተያይዞ የሚመጣ ችግር፣ አንዳንዴ ደግሞ ፒሲኦኤስ የምንለው ነገር አለ። ፖሊሲስቲክ ኦቫሪያን ሲንድሮም የምንለው ችግር ጋር ተያይዞ እንቁላሎችን በጊዜው አለመልቀቅ ጋር ይመጣና ይህም መካንነትን ሊያስከትል የሚችልበት ሁኔታ ነው ያለው። ከዚህ ቀጥለን ደግሞ አንዳንዴ እንቁላሉን በትክክል እያመረተችን ቢሆን ይህ እንቁላል ትራንስፖርት ተደርጎ ተጓጉዞ ማህፀን ግድግዳ መድረስ አለበት። ወይም ደግሞ የዘር ፍሬ ከወንድ የዘር ፍሬ በማህፀን በማሐፀን ግድግዳ አልጎ አድርጎ የእንቁላሉ ማግኘት አለበት። ይህ መንገድ በተለያየ ምክንያት ሲታወቅ ወይም ደሞ ብሎክ ሲሆን ወይም ደግሞ ሲዘጋ እርግዝና እንዳይፈጠር ሊያደርግ ይችላል ማለት ነው። ይህ ሌላው ምክንያት ሲሆን በዚህ በተጨማሪ ደግሞ ማህፀን በራሱ የማህፀን ግድግዳ ከተለያየ ሁኔታዎች ጋር በመያያዝ ጽንስ እንዳይፈጠር የሚያደርጉ ችግሮች ሊያጋጥሙ ይችላል። ለምሳሌ እጢ ሊኖረው ይችላል፣ ወይም ደግሞ የማህፀን ግድግዳ እርስ በርስ ተያይዞ አዲሽን የሚባል ወይም ደግሞ ሲንኬ የሚባል ነገር ፈጥሮ በዛ ውስጥ ጽንስ እንኳን ቢፈጠር እንዳያድግ የሚያደርግበት ሁኔታ ሊኖር ይችላል። ስለዚህ ከሴቶች ጋር በምናይበት ጊዜ ከዘርፍሬ ችግር ጋር ከማህፀን ግድግዳ ጋር ወይም ደግሞ ከትቦ ጋር ወይም ደግሞ ሃይፖታላምስ ከምንለው የጭንቅላታችን ክፍል ጋር በሚከሰት ችግር ምክንያት ማርገዝ ላትችል ትችላለች፣ ማለት ነው። ይህ የሴቶች ምክንያት ነው። ወንዶችም በዚህ እንደዚህ ሁሉ የዘር ፍሬ ለማምረት ኦርጋናይዝድ የሆነ በትክክል የሚሰራ የሃይፖታላመስ ቴስቲኩላር አክሲስ ያስፈልገዋል ማለት ነው ስለዚህ ሃይፖታላምስ ላይ ችግር ካለ ከወንዶች ላይ ወይም ደግሞ ዘርፍሬ የሚያመነጨው ቴስቲክል ላይ ችግር ካለ ወይም የዘርፍሬ ማመንጫው ላይ ችግር ካለ ወይም ደግሞ አንዳንዴ እነዚህ ነገሮች በደንብ እየሰሩ የተሰራው የተዘጋጀው የዘርፍሬ በትክክል ትራንስፖርቱ ነው ተጓጉዞ ከሴት ማህፀን ግድግዳ መድረስ አልችል ሲል መካንነት ሊከሰት ይችላል። ማን ነው ስለዚህ ምክንያቶቹ የተለያዩ ናቸው። ማን ነው ሴት ላይ ከወንድ ላይ የተለያዩ ናቸው። ሰው ከዚህ የምናየው ምንድ ነው ሴትም ወንድም ለዚህ ተጋላጭ ሊሆን የሚችልበት ሁኔታ ነው ያለው። በዋነኝነት ለመካንነት ምክንያት የሚሆኑ ነገሮችን እንግዲህ ከፋፍለን በምናየበት ጊዜ በአብዛኛው ሴቶች የተወሰነ ኮንትሪቢሽን ያደርጋሉ። ሴቶችን ብቻ ውስጥ በምናይበት ጊዜ ብዙ ጊዜ እንደ ችግር የሚታየው ኦቨላቶሪ ዲስፋንክሽን የምንለው ነው። ኦቨላቶሪ ዲስፋንክሽን ሊያመጡ ከሚችሉ ነገሮች መካከል በምሳሌነት ቅድም እንደነገርኩች የታይሪር ችግር የፕሮላክቲን ችግር ወይም ደግሞ ከክብደት ጋር ተያይዞ ወይም ፒሲዮስ የምንለው ችግር ሊኖር ይሻል። ከዚህ ጎን ለጎን ግን የማህፀን ትቦ መዘጋትም በዚህ ምክንያት ሊከሰት ይችላል። ለምሳሌ ሲጋራ የሚያጭስ ሰዎች የፋሎፒያን ቲዩብ የሚባለው ሲላሪ ሞቲሊቲ ስለሚቀንስ የማርገዝ ችግር ሊያጋጥም ይችላል ማለት ነው። አጠቃላይ የሆርሞን መዛባት በማምጣት እርግዝና ላይ ለሚከሰት ችግር ምክንያት ሊሆን ይችላል። የተወሰነ በዘር ሊተላለፉ የሚችሉ ነገሮች ቢኖርም እንደ ዋና ምክንያት አድርገን ልንወስዱ አንችልም። በአብዛኛው ለምሳሌ የኦቫሪ ችግር በምናይበት ጊዜ ኦቫሪ ወይም ደግሞ እንቁልጥ የምንለው የዘር ፍሬ አለማመንጨት መቻል የሚመጣበት ሁኔታ አለ። አንዳንድ ሰዎች በፍጥነት ያለቻቸውን እንቁላል ጨርሰው ፕሪማቹር ኦቫሪያን ፌለር የምንለው ወይም ያለ ጊዜው የኦቫሪ ስራ ማቆም ሊከሰት ይችላል። እነዚህ በተወሰነ መንገድ በዘረመል የሚሄዱ በቤተሰብ ውስጥ የሚሄዱበት ሁኔታ ቢኖርም እንደ ዋና ግን ለመካንነት ምክንያት የሚሆኑበት ሁኔታ የተለመደ አይደለም። ሁለት አይነት መካንነት አለ ብለን እናወራለን እኛ እንደ ባለሙያ፣ አንደኛው ፕራይማሪ ኢንፈርቲሊቲ ሁለተኛው ደግሞ ሰከንዳሪ ኢንፈርቲሊቲ ብለን እንጠራቸዋለን። ፕራይማሪ ኢንፈርቲሊቲ የምንለው ምንድነው? ሴቶች ወይም ደግሞ ጥንዶች ከዚህ በፊት ጸንሳ የማታቅ ሲሆን ፕራይማሪ ኢንፈርቲሊቲ እንለዋለን። ከዚህ በፊት ጸንሳ የማታቅ ሲሆን ለመጀመሪያ ጊዜ ጸንሳ አታቅም ማለት ነው። እነዚህ ሰዎች የሚኖራቸው ምክንያት፣ ከሰከንዳሪ የሚባለው ደግሞ ምንድን ነው? ከዚህ በፊት ጸንሳ የምታቅተውንና ግን በድጋሚ ለመጸነስ በምትፈልግበት ጊዜ በተለያየ ምክንያት መጸነስ አለመቻል ሊመጣ ይችላል። ስለዚህ ሁለቱ የተለያዩ ጉዳዮች ናቸው። ፕራይመሪ ኢንፈርትሊቲ አለ፣ ሰከንዳሪ ኢንፈርትሊቲ። በአብዛኛው ኦቨርላፕ የሚያደርጉ ነገሮች ቢኖርም ምክንያታቸው ብዙ ጊዜ የተለያየ ነው። ለፕራይመሪ ኢንፈርትሊቲ ብዙ ጊዜ እኛ ኮንሲደር የምናደርገው የሆርሞን ችግርና አንዳንዴ ደግሞ የአፈጣጠር ችግር ከማህፀን ጋር ተያይዞ ሊከሰት የሚችል ይሆናል ማለት ነው። ስለዚህ እንደ ኮዙ ፕራይመሪ ነው ወይ ሰከንዳሪ ነው በሚለው ተመርኩዘን የምንሰራቸው ላብራቶሪዎች፣ የምንሄዳቸው ስቴፖች የተለያዩ የሚሆንበት ሁኔታ ነው ያለው። ጥንቃቄ የሌለው ወይም ያለ ጥንቃቄ ውርጃ በሚከሰትበት ጊዜ ሊከሰት የሚችለው ነገሮች አንዱ ምንድን ነው ከእሱ ጋር ተያይዞ ኢንፌክሽን ሊመጣ ይችላል። ይህ ኢንፌክሽን የማህፀን ግድግዳን ሊያጠቃ ይችላል። አንዳንዴ አልፎም ደግሞ የማህፀን ትቦ ሊያጠቃ ይችላል ማለት ነው። ኢንፌክሽኑ ማህፀን ትቦን በሚያጠቀብበት ጊዜ ክሮኒክ የሆነ ፒይዲ ሊኖራቸው ይችላል ወይም ፐልፊክ ኢንፍላማቶሪ ዲዚ ኖርና የትቦ መዘጋት ሊያጋጥማቸው ይችላል ማለት ነው። ስለዚህ ጥንቃቄ የሌለው ውርጃ ካለ ኢንፌክሽን አምጦ የማህፀን ትቦ መዘጋት አምጦ ከዛ በኋላ የተመረተ እንቁላል በትክክል ትራንስፖርት እንዳይሆን ወይም ደግሞ አንዳንዴ ትራንስፖርት ቢሆንም ማህፀን ግድግዳ እንዳይደርስ በማድረግ ለመካንነት ሊያጋጥልጥ የሚችል በት ሁኔታ ነው ያለ ማለት ነው። ግን ይሄ አንሴፍ የሆነ ወይም ደግሞ ሂደቱ ትክክል ያልሆነ ውርጃ በሚኖርበት ጊዜ ነው። እንግዲህ የአንዳንዱን ምክንያቶች ዘርዘር አድርገ ማየት ካስፈለገ ምንድን ነው አንደኛው የሃይፖታላመስ ሃይፖታላመስ የምንለው የብሬን ክፍል ወይም የጭንቅላታችን የሚገኝ የአንጎል ክፍል ሲሆን ይህ ሃይፖታላመስ የተለያዩ ሆርሞኖችን ያመነጫል። የተለያዩ ሆርሞኖችን በማመንጨት የዘርፍሬ እንቁላል እንዲያዘጋጅ በማድረግ ቀኑን ጠብቆ እንዲለቀቅ በማድረግ ሂደቱ ዑደቱ እንዲቀጥል የማድረግ ባህር ያለው ማን። ስለዚህ አሁን ቦታ ለምስል ችግር ሊያመጡ የሚችሉ ነገሮች፣ ለምሳሌ በጣም ስትሬስ እንዲሆኑ ሴቶች በጣም ስትረስድ የሆኑ ሴቶች የሃይፖታላምስ ዲስፋንክሽን በማምጣት ጊዜውን ጠብቆ ሆርሞን እንዳይመነጭ በማድረግ ኦቭሌሽን እንዳይኖር በማድረግ ከንለን ሊያመጣብን ይችላል። ሌላም ለምሳሌ የአመጋገብ ችግር ያለባቸው ሴቶች ላይ ብሉሚያ ኖርቮሳ ምንላቸው፣ አኖሮጃ ኖርቮሳ ምንላቸው፣ በጣም ፒኪ የሆኑ ምግብ ላይ ወይ ሰውነት ፍ ጨምርብኛል ብለው በማሰብ በጣም ትናንሽ አመጋገብ ችግር ያለባቸው አንዳንድ ሰዎች ደግሞ በጣም ብዙ በመብላት ይሄ ከምንድነው ከሃይፖተላምስ የኢምባላንስ ችግር የሚመጣ ሲሆን እነዚህ ሰዎችም በተወሰነ መንገድ የእንቁላል አመራረትን ሂደት በማወክ ለኢንፈርቲሊቲ ወይም ደግሞ ለአለማርገዝ ሊጋለጡ ይችላሉ። ከባድ የሆነ የጉልበት ስራ የሚሰሩ ሴቶች ኦኩፔሽናል ሀዛርድ የሚባሉ ነገሮች አሉ። ኬሚካሎች፣ የተለያየ ኢንዱስትሪዎች ውስጥ የምናገኛቸው ኤክስፖሮች በተወሰነ መንገድ ቀጥታ የሚሆን በተዘዋዋሪ መንገድ በሰውነታችን ውስጥ በመግባት የዘር ፍሬዎችን የሚያጠቁበት ሁኔታና በተወሰነ መንገድ ምንም እንኳን ቀጥታ መካንነት ባያመጡም አቅማችንን የሚቀንሱበት ሁኔታ ሊኖር ይችላል። እነዚህ ሰዎች ምንም እንኳን አካላዊ የሚታይ ችግር ባይኖራቸውም ሃይፖታላመስ ላይ በሚመጣው ስትረስ ምክንያት የወር አበባ ዑደት መዛባት፣ የእንቁላል መለቀቅ ሂደት መዛባት ያመጣና ማርገዝን ሊያዘገይብን ወይም ደግሞ ሊከለክልብን ይችላል ማለት እነዚህ ሰዎች ሃይፖታላመስ ችግር የሚያመጡ ችግሮች ናቸው። በተፈጥሮም የዚህ አይነት ችግር ያለባቸው ሰዎች አሉ። ለምሳሌ ካልማን ሲንድረም የምንለው ችግር እንደዚህ አይነት ነገሮች እንዲከሰቱ በማምጣት ኢንፈርቲሊቲ ሊያመጣብን ይችላል ማለት ነው። ከዚህ ጎን ለጎን ደግሞ ከሃይፖታለም ዝቅ ብሎ ፒቱታሪ የምንለው ግላንድ አለ። ይህ ፒቱታሪ ግላንድ ዘማስተር ግላንድ ብለን እንጠረዋለን ኖርማሊ ብዙ ሆርሞኖችን ስለሚያመነጭልን። ይህ ፒቱታሪ ግላንድ በተለያየ ምክንያት ተጽዕኖ ስር ሊወድቅ ይችላል። በተለይ እጢዎች ሊበቅሉበት ይችላል። ለምሳሌ ፒቱታሪ አዲኖማ ብለን የምንጠረው ችግር ከሰትና የፕሮላክቲን ችግር ማምጣት የሌሎች ሆርሞኖች ችግር በማምጣት እርግዝናን በተወሰነ መንገድ አፌክት ሊያደርግብን ይችላል ማለት ነው። ስለዚህ ሴንትራሊ ሃይፖተላመስና ፒቱታሪ ላይ ያለ ችግር በተለያየ ምክንያት እሱ ብዙ ነገሮች ስለሚሆኑ ማለት ነው ተጽዕኖ በማምጣት እንቁላል እንዳይመረት ያደርግብናል ማለት ነው። ከሱ ወርደን ደግሞ ወደ ኦቫሪ ስንመጣ ኦቫሪ ስራው ምንድነው? የተወሰኑ ሆርሞኖችን በየወሩ የማመንጨት እንቁላሎችን የማመንጨት ባህሪ አለው። ይህ ኦቫሪ በተለያየ ችግር ምክንያት ስራው እንዳይሰራ ሊደረግ ይችላል። ለምሳሌ ኬሞቴራፒ ምትወስድናት የካንሰር መድኃኒት ምትወስድናት፣ ለምሳሌ እነዚህ በጣም ግሮይንግ የሆኑ ራሳቸውን የሚተኩ ሴሎች ስለሆኑ እነዚህ ሴሎች አፌክት በማድረግ እርግዝና እንዳይከሰት ወይም ደግሞ እንቁላሎች እንዳያደርጉ በማድረግ ችግር ሊያመጣብን ይችላል ማለት። ስለዚህ ኬሞቴራፒ ድረጎች፣ ራጅ ፎር ኤግዛምፕል፣ ከባድ የሆነ ጨረር ያላቸው ራዲሽን ቴራፒ ያላቸው ጉዳዮች እነዚህን ሴሎች በማጥቃት የዘር ፍሬ እንዳይዘጋጅ ሊያደርጉብን ይችላሉ። ከዚህ ጎን ለጎን ግን ከእነዚህ መድኃኒቶች ውጭ ለምሳሌ ኦቫሪ በተለያየ ምክንያት ከሰውነት በኦፕሬሽን ሊወጣ ይችላል። ወይም ደግሞ ኦፕሬሽን በምንሰራበት ጊዜ ልንጎዳው የምንችልበት ሁኔታ አለ ማለት ነው። በዚህ ምክንያትም ኦቫሪ ስራውን እንዳይሰራ ወይም እንዳይኖር ልናደረገው እንችላለ ማለት ነው። ከዚህ አልፎ ግን አንዳንድ ችግሮች ለምሳሌ ከዚህ በፊት የማህፀን ጋር ተያያዙ ያሉ ኢንፌክሽኖች፣ ለቲቢ የታከመች እናት እነዚህ ችግሮች የማህፀን ትቦን በተለያየ ምክንያት ሊጎዱብንና አዲሽን በመፍጠር ወይም ደግሞ እርስ በርስ በማያያዝ እንቁላል እንዳይለቀቅ የተለቀቅ እንቁላልን በመንገዱ እንዳይሄድ በማድረግ የመካንነት ችግር ሊያመጡ ይችላሉ። በተለይ ቲቢ ፐልቪክ ቲቪ የምንለው በተለይ እንደኛ ሀገር ባሉ ሀገሮች ከፍተኛ ኮንትሪቢሽን ያለ ጉዳይ ነው። በጣም ብዙ የሚባሉ ሴቶች ከዚህ በፊት በነበራቸው የቲቪ ችግር ምክንያት ህመም ምክንያት ማርገዝን የማይችልበት ሁኔታ የተከሰተበት ብዙ ነው። ብዙ ሰዎች በዚህ ላይ ተጠቅተዋል ማለት ነው። ከዛም አልፎ ግን ወደ ማህፀን ግድግዳም በተለያየ ጉዳዮች ለምሳሌ የማህፀን ግድግዳን ለመጥረግ በሚደረግ ሂደት እርስ በርስ በመቁሰል በመያያዝ እርስ በርስ ተያይዘው ጽንስ እንዳይፈጠር ሊያደርግብን የሚችላል ምክንያት አለ ማለት ነው። ስለዚህ ምክንያቶቹ ከላይ ወደ ታች ማየት ይቻላል። ፒታሪ ችግር ሊሆን ይችላል፣ ሃይፖታላመስ ችግር ሊሆን ይችላል፣ ኦቫሪያን ችግር ሊሆን ይችላል፣ ወይም ደግሞ ቱቦች ላይ የተከሰተ ችግር ሊሆን ይችላል። ወይም ደግሞ ማህፀን ላይ እና ማህፀን በር ላይም ቢሆን በተለያየ ምክንያት የሚከሰት ችግር ለመካንነት ሊያጋለጥ ይችላል ማለት ነው እና መካንነት በራሱ ክሊኒካል የሆነ መገለጫ የለውም ይሄ ነው የሚባል የእንትን መገለጫ ያለውም። ግን እንደ ምክንያቶቹ እንደ ምክንያቶቹ ተጓዳኝ ምልክቶች ሊኖሩት ይችላሉ። ቅድም ለመግለጽ እንደሞከርኩት አሁን ሃይፖታላመስ ላይ ያለ ችግር ወይም ደግሞ ፒቱታሪ ያለ ችግር ሲሆን ከሱ ጋር ተያይዞ የሆን ኢምባላንስ ይኖራል። የወር አበባ መዛባቶች ሊኖሩ ይችላሉ። ድብርት ሊኖር ይችላል። አንዳንዴ የኦቫሪ ኤስትሮጂን አለመምረት ጋር ይያዝና ከሱ ጋር ተያይዞ ተጓዳኝ ምልክቶች ሊኖሩ ይችላሉ። ግን መካንን በራሱ የራሱን ምልክት የለው ምክንያቱም ይሄ ዲያግኖስስ መጨረሻ ላይ የምናየው ነገር ነው፣ የተለያዩ ነገሮች ውጤት ነው። ለምሳሌ የማህፀን ትቦ ችግር ያላት ሴት መጀመሪያ ላይ ለረዥም ጊዜ በቲቪ ምክንያት የቲቪ ምልክቶች ኑሯት ሊሆን ይችላል። ቲቪ ስትታከም ነበረ፣ ኦፕሬሽን ስትሰራ ነበረ፣ እነዛ ነገሮች ነበሯት። አልፎ አልፎ ደግሞ በማህፀንና በማህፀን ዙሪያ ያሉ ችግሮች ከባድ የሆነ ህመም ረዘም ያለ ፔን ምናምን ሊያመጥባቸዋል። ራሱን ችለው ግን ይሄ የመካንነት መገለጫ ምልክት አይደለም። የተለያዩ ተጓዳኝ ነገሮች መገለጫ ነው እንጂ መካንነት ራሱን ችሎ ይሄ ነው የሚባል ምልክት ላይኖረው ይችላል። ግን እንደ ምክንያቶቹ ተጓዳኝ ምልክቶች ሊኖር ይችላል። የፐልቪክ ኢንፍላማተሩ ድዝ የምንለው ወይም ደግሞ ፒአይዲ የምንለው ከዚህ በፊት የቲቢ የታከሙ ሴቶች በተወሰነ መንገድ የቱቦ ችግር በማምጣት እንደው እንደ ሜጀር ኬዝ ምክንያትም ሊሆን ይችላል በማምጣት ለመካንነት ሊጋለጡ ይችላል። አንድ ሴት በተደጋጋሚ ለአባላዘር በሽታ የምትጋለጥ ከሆነ ፕሮቴክትድ የሆነ ወይም ደግሞ ጥንቃቄ የሌለው ግብረ ግስንጋ ግንኙነት የምታደርግ ከሆነች ተደጋጋሚ የሆነ የፐልቪክ ኢንፌክሽን ተጋልጣ ለቱቦ ችግር ተጋልጣ አሁንም ሳብስኩዌንትሊ ለመካነል ትጋለጥ ይችላል። ስለዚህ ኮመን ፕሮብለም ነው ማለት ነው። የፐልቪክ ኢንፍላማቶሪ ዲዚዝ ወይም ደግሞ የአባላ ዘር በሽታ በተደጋጋሚ የምናየባቸው ሴቶች ላይ ይሄ ነገር የመከሰት ቻንሱ ከፍተኛ ነው ማለት ነው። እሱ ብቻ አይደለም። አንዳንዴ ውርጃ ይኖራል ማለት ነው። እንደዚህ ራሱ ልቅ የሆነ ግንኙነት ሲኖር ወይም ደግሞ አንፕሮቴክትድ ሴክስ ሲኖር ያልጠበቀ እርግዝና ይመጣል። እሱን ለማስወረድ በሚደረግ ሂደትም የሚመጣ ኢንፌክሽንም ለማህፀን ትቦ መዘጋት ለራሱ ለማህፀን መዘጋትም ምክንያት በመሆን ለመካንነት ሊጋለጡ ይችላሉ ማለት ነው። እንግዲህ መካንነት እንደ ምክንያቱ የተለያየ ቢሆንም በየደረጃው ህክምና አለው። መጀመሪያ ምንድነው አንድ ጥንድ ሲመጣ እኛ በተቻለ መጠን ጥንዶች እንዲመጡ እንፈልጋለን። ምክንያቱ ከሁለቱም ሊሆን ስለሚችል ሁለቱም ጥንዶች ካገኘናቸው በኋላ ደረጃ በደረጃ የምንሰራቸው ምርመሮች አሉ ማለት ነው። በየደረጃ በምናገኛቸው ችግሮች ላይ ተመርኩዘን ደግሞ ፕላን የምናደርጋቸው የህክምና አማራጮች አሉ ማለት ነው። ስለዚህ ህክምናው እንደያላቸው ችግር መታከም የሚችሉ ብዙ ንቅሎች አሉ ደረጃ በደረጃ ግን መታየትና አግባብ ያለው ህክምና ማድረግ ይቻላል ማለት ነው። በእኛ ሀገር ደረጃ በምናየበት ጊዜ ብዙ ሴቶች ለመካነት የሚያጋለጣቸው ምክንያት ምንድን ነው? የቲውባል ፋክተር ኢንፈርቲሊቲ ብለን የምንጠራው የማህፀን ትቦ መዘጋት አንዱ ምክንያት እሱ ነው። ስለዚህ ሴቶች ለማህፀን ትቦ መዘጋት የሚያጋለጡ ችግሮችን ቀድሞ በመከላከል ያ ማለት ምንድን ነው ፐልቪክ ኢንፌክሽን የሚያጋልጡ ነገሮች ምን ማለት ነው ይሄ ያው መልቲፕል የሆነ የሴክሽዋል ግንኙነት ማድረግ ሊሆን ይችላል ያለ እድሜ ከትዳር በፊት ግንኙነት ማድረግ ሊሆን ይችላል ወይም ደግሞ በተደጋጋሚ ውርጃ ማድረግ ሊሆን ይችላል እነዚህ እነዚህ ነገሮች ኮንትሪቢዩት ስልጀ እንደሚያደርገው ነግሬሻለሁ ስለዚህ ለዚህ ተጋላጭ የሚያደርጉ ነገሮችን መከላከል በምንችልበት ጊዜ ቲባል ፋክተር ኢንፈርትሊቲ ሬትን በከፍተኛ መጠን መቀነስ ይቻላል ማለት ነው ቲበርክሎሲስ ያላት ሴት በጊዜ ብትታከምለን ከሳምባ አልፎ ወደ አንጀትና ማህፀን ግድግዳ ደርሶ ለመካነት እንዳያጋልጥ በጊዜ ብናክማቸው እነዚህ ሴቶች ከእሱ ጋር ተያይዞ የሚመጡ መካንነት መቀነስ ይቻላል። ይህም ኢንፋክት መስተራት ያለበት ገና ያንግ እያሉ ልጆች እያሉ ነው ከሆነ በኋላ አይደለም። ስለዚህ ይህም በመከላከል ወደፊት ሊመጣ የሚችለውን እንትን በመዘጋት የማህፀን እርስ በእርስ መያያዝ በተወሰነ መንገድ እንቀንሳለን ማለት ነው። ከዚህ ጎን ለጎን ግን ማጨስ፣ መጠጣት የዘርፍሬን ኳሊቲን በመቀነስ ለመካንነት የሚያጋለጥበት ሁኔታ ስላለ ከነዚህ ባህሪዎች ራሱ በመራቅም በተወሰነ መንገድ የሚከሰተውን የመካንነት ችግር እንቀንሳለን ማለት ነው። ወደ ወንዶች በምንሄድበት ጊዜ ለመካንነት የሚያጋልጡ ነገሮች እንደ ሴቶች ሁሉ ከሴንትራል ነርቨስ ሲስተም ይጀምራል። ከዛም አልፎ ደግሞ ሴንትራል ነርቨስ ሲስተም እንኳን ጥሩ በሚሆንበት ጊዜ የዘር ፍሬውን የሚያመነጨው ቴስቲኩላር ፕሮብለም ሊሆን ይችላል። ከዛም አልፎ አንዳንዴ የቴስቲኩላር ፋንክሽን ደህና ይሆንና ይህንን የተመነጨ ወይም ተዘጋጀ ስፐርም ወደ ሴት የማህፀን በር ማድረስ ትራንስፖርት ችግር ላይ ሊሆን ይችላል። ስለዚህ ምክንያቶቹ ፕሪቴስቲኩላር፣ ቴስቲኩላር እና ፖስት ቴስቲኩላር ብለን በሶስት ክፍል እናያቸዋለን። ቴንስ አካባቢ ያሉ ነገሮች ከሴቶች ጋር በጣም የሚያያዙ ናቸው። ላይ ሃይፖተላመስ ችግር ነው ፒቶታሪ ችግር ነው። እነዚህ ላይ ሴቶች ላይ በምናየው ልክ ልናየው እንችላለን ማለት ነው። ሌላው ግን ቴስቲኩላር ፕሮብለም ነው። ቴስቲክል በተለያየ ምክንያት በአብዛኛው በኢንፌክሽን ይህም ምንድነው ከአባላዘር በሽታ ጋር ተያይዞ ጎኖሪያ ነው ብዙ ጊዜ እንደ ምክንያት የሚሆነው ስለዚህ ኦርካይትስ የሚያመጠው ትራውማ ወይም ደግሞ ችግር ቴስቲክልል አትሮፋይ እንዲያደረግ እንዲማሟል ያደርገው ይችላል። ማለት ከዛም አልፎ ግን አንዳንድ የቴስቲክለር ፋንክሽን ደና ይሆን ና ቫስ ዲፈረንስ ትራንስፖርት ማድረግ አለመቻል ብዙ ጊዜ ፖስት ትራውማቲክ ነው። በተለያየ ምክንያት ልጅነት ላይ ሳናውቀው ወይም ደግሞ ፈረስ ስንጋልብ ወይ ሳይክል ስንጋልብ የተመታ ትራውማ እሱ ፋይብሮስ ዲያደረግ ትራንስፖርቴሽኑን የዘርፍሬውን ወደ ሴት ማፀንበር ማድረስ አለመሻል ምክንያት ይሆናል ማለት ነው። ስለዚህ ምክንያቶቹ እንደ ሴቶች ሁሉ ትራንስፖርት ላይ ሊሆን ይችላል፣ መስራቱ ላይ ወይም ደግሞ ሃይፖታላመስ ላይ የሚሆንበት ሁኔታ ነው ያለው ማለት ነው። ከዛም አልፎ ግን አንዳንዴ የፍላጎት ማጣት ኢምፖተንስ ያለው ሰው አለ፣ ወይም ደግሞ አንዳንዴ ደግሞ ኢጃኩላተሪ ዲስፋንክሽን ያለው ላይክ ማለት የዘር ፍሬን ዲፖዛ ለማድረግ አንዳንዴ ደግሞ የዘር ፍሬውን ሪትሮግሬድ ሪጃኩሌሽን የምንለው ወደ ሽንት መቋጠሪያቸው የዘር ፍሬውን ወደኋላ የመድፋት ሁኔታዎች አሉ። ስለዚህ እንደዚህ የተለያዩ ነገሮች ስለሚኖሩ ወንዶችን የሚሆን ማየት የግድ ነው የሚሆነው ትንሽ አንድ ከዚህ ውስጥ መውሰድ ያለብን ነገር የወንዱን የመውለድ አለመሆን ችግር ለማወቅ የሚያስፈልገው ምርመራ ከሴቷ ጋር ስናያይዘው በጣም ቀላል ነው። ጀስት ሴሚናን አናልስስ መስራ ነው። ሴሚናን አናልስስ ሰርተን ያለበትን ሁኔታ ከ89 ፐርሰንት በላይ መለየት ስለምንችል ሴሚናና ነልስ ሰርቶ ይሄ ሰውዬ ዘርፍሬ ያለው የለውም፣ ምን አይነት ችግሮች አሉበት የሚለው በቀላል ምርመራ ማድረግ ስለሚችል ሴቶችን በብዙ የሆነ ምርመራና ገንዘብ በሚያስወጡ ነገሮች ቦምባርድ ከማድረግ በፊት ወንዶችን ማየት በጣም የተሻለና ኮስት ኢፌክቲቭ መንገድ ነው ማለት ነው። ስለዚህ ወንዶችም ኮንትሪቢሽን ናቸው ቀላል የሚባላለን በዚህ አጋጣሚ 50 ፐርሰንት ሴት ና ሴት ብዙ ጊዜ ግን እኛ ተቋማችን ላይ የሚመጡት መውለድ አልቻልኩም ብለው እነማን ናቸው? ሴቶች ናቸው ማለት ነው። ስለዚህ የወንድም ምክንያቶች አሉ ማለት ነው፣ እንደነገርኩሽ። ከዚህ ጎን ለጎን ግን አንዳንዴ ኢሊሲ ድረግ ዩዝ የሚጠቀሙ ሰዎች፣ የሚያጨሱ ወንዶች፣ ኮኬን ቢዩዝ የሚያደርጉ ወንዶች፣ በዙ አልኮል የሚጠጡት ወንዶች፣ ከዚህ በፊት ደም ግፊት ያለባቸው ወንዶች፣ ዳያቤቲክ ያለባቸው ወንዶች ተለያየ የመራቢያ አካል ችግር በመጋለጥ ለኢንፈርትሊቲም የሚጋለጡበት ወይም ደግሞ ላለመውለድ የሚጋለጡበት ሁኔታ ከፍ ያለ ስለሆነ እኛ ወንዶች እንደውም የመጀመሪያ ፕሬዘንቴሽናቸው መውለድ አለመቻል ሊሆን ይችላል። የደም ግፊት ያለው ሰው መጀመሪያ የሚመጣው መውለድ አልችል ብሎ ሊሆን ይችላል። ወይም ደግሞ ስኳር ያለው ሰው መገለጫው መውለድ አለመቻል ሆኖ ሊመጣ ስለሚችል እነዚህ እንደ ኢንትሪ ፖይንት ነው ራሱ ለሚቀጥለው ህይወቱ ሊጠቅሙ የሚችሉ ምርመራዎችን ማድረግ የምንችልበትም አጋጣሚ አለ ማለት ነው። መካነት መካንነት እንዳልኩሽ መታከም የሚችል ችግር እስከሆነ ድረስ ያው ለእኛ እንደ ሀገር እየሚያስቸግር የምንድነው ነው የዋጋው ጉዳይ ኮስት ጉዳይ ነው እንጂ የህክምና ደረጃው በተወሰነ መንገድም እያደገ ያለበት ሁኔታ ነው ያለው። ጥሩ ጅማሮች አሉ። ደስ የሚል ነገር ያለው እንደ ሀገርም አሁን ወደ ውጭ ሀገር ሄዶ መታከም የግድ የማይሆንበትና ከተማችን ውስጥ ከአንድም ሁለትም የኢንፈርቲሊቲ ማዕከላት እየሰሩ ስላለ ይበል የሚባል ነገር ነው። ትልቅ ነገር ነው። ግን ምንድን ነው እኛ አሁን ትኩረት ማድረግ ያለብን እነዚህ ነገሮች አይከሰቱም አይባልም። ይታከሙ ብለናል። ምንድን ነው ጊዜና ጉልበት ቆጠባ አድርገው ወደሚፈለግበት የህክምና ተቋም በጊዜ መሄድ ያስፈልጋል። ብዙ ጊዜ ሴቶቹ ወይም ጥንዶች ጊዜያቸው የሚያሳልፉት ምንድን ነው ህክምናው ሳብ ኦፕቲማል ወይም ደግሞ ባልተደራጀ ሁኔታ ባሉበት ቦታዎች ላይ ብዙ ጊዜያቸውን ያጠፋሉ። ትዳርም ከመፍረሱ በፊት እነዚህ አይነት አማራጮችም ስላሉ ህክምና ቢደረግ የተሻለ ነው ነው ምለው መካንነት ችግር መታከም የሚችል ችግር ነው። ግን ምን ይፈልጋል ጊዜውን ማከለ ምርመራና በተገቢ ቦታ ላይ ህክምናው ማድረግ በጣም ያስፈልጋል ነው። እኔ ትልቅ ነገር እዚህ ጋ መውሰድ ያለበው ምንድነው ሴቶቹ ወይም ደግሞ ጥንዶቹ ረዥሙን ጊዜ ቤታቸው ያሳልፉታል። መውለድ አልቻልኩም ብላ አስር አስራ አምስት ዓመት ድረስ ይቆያሉ። ይህ በጣም ረዥም ጊዜ ነው። ይሄ ከመሆኑ በፊት ላይክ እነዚህ ፍላጎቶች ካሉ በአንድ ዓመት ውስጥ ወስኖ በአንድ ዓመት እና ከዛ በላይ ብዙ ሳይሄዱ ወስኖ ወደ ተቋማት ሄደው መታየት በጣም አስፈላጊ ነው። ብዙ ጊዜ እኛ የሚቸግረን ምንድነው ሴቶቹ እድሜያቸው ላይክ ወደ ማረጥ ከደረሱ በኋላ ነው የሚመጡብን። ላይክ ለ10 ዓመት ለ15 ዓመት መውለድ አልቻልኩም ትላለች። ዘን ከዛ ስትመጣ ያላት የእንቁላል መጠን አልቆ እናገኘዋለን። ስለዚህ ይሄ ከመሆኑ በፊት በጊዜ መታየት እና በጊዜ ክትትል ማድረግ የተሻለ ነው የሚሆነው። እድሜም እየሄደ ሲሄድ በአርቲፊሻል መንገድ የሚደረገው ህክምናም ውጤታማነቱ በጣም እየቀነሰ ይመጣል። ስለዚህ ጥሩ ኳሊቲ ኤግ የምናገኘው ጥሩ ስፐር የምናገኘው በጊዜ ስለሆነ ብዙ ጊዜ ሳይፈጁ ፕላን እስካላቸው ድረስ በጊዜ ቢታዩ መልካም ኖላለሁ።